የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን፣ አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያም አበይት ርዕሶችን እነሆም በቤንሻንጉል ጉሙዝ ክልል በመተከል ዞን በተለያዩ አካባቢዎች ግጭት መከሰቱ ተገለጸም በቆይታችን የምንዳሰሰው ጉዳይ ይሆናል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ታሪካዊ ሲል የጠራውን ጠቅላላ ጉባኤ አካሂዶ አቶ አምዶም ገብረስላሴን የመድረክ ሊቀመንበር ሲያደርግ ፕሮፌሰር መራራ ጉዲናን ምክትል ሊቀመንበርና የውጭ ጉዳይ ኃላፊ አድርጎ መምረጡን ገልጿል። ይህንንም የምታደምጡት ይሆናል። ሰኔ 22 ቀን 2017 ዓ ም በአዲስ አበባ ከተማ በለሚኩራ ክፍለ ከተማ የደስታው ሆቴል ባለቤት አቶ ደስታው በጥይት መገደሉ ተሰምቷል። ይህንንም ይዘን መተናል። የመንግስታቱ ድርጅት በአማራ ክልል የረድኤት ሰራተኛ መገደሏን ተከትሎ ድርጊቱን አወገዘም። የረድኤት ድርጅት ሰራተኞች ከለላ እንዲሰጣቸውም በአጽንኦት ጠይቋል። ክብራትና ክቡራን ከአጎ ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጥ ይሆናል። እንዲሁም ለአጎ ሚዲያ ዲስ ከሆናችሁ ሸር ላይክና ሰብስክራይብ በማድረግ መረጃው ለብዙን እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። በቤንሻንጉል ጉሙዝ ክልል በመተከል ዞን በዳንጎር ወረዳ ጉብላክ ማንኩሽና በተለያዩ አካባቢዎች ግጭት መነሳቱ ተገለጸ። በቤንሻንጉል ጉሙዝ ክልል በመተከል ዞን በዳንጉር ወረዳ ጉብላክ ማንኩሽና በተለያዩ አካባቢዎች ከፍተኛ ቁርኝትና ግንኙነት ባላቸው በጉሙዝ ብሔረሰብና በአገው ብሔረሰብ መካከል ለበርካታ ዓመታት ግጭት እንዲነሳ ከፍተኛ ሴራ እንደተሰራ ለአገው ሚዲያ በተደጋጋሚ የሚደርሱ መረጃዎች ይገልጹ ነበር። በጉሙዝ ብሔረሰብና በአገው ብሔረሰብ መካከል የማይሻክር ግንኙነት ላይ የሚበሳጩ እንዲሁም ደግሞ ያገውንና የመላው የኢትዮጵያን ሕዝብ ሰላምና እድገት የማይፈልጉ አካላት በአገዋዊ ዞን በጓንጓ ወረዳ ውስጥ እንዲሁም በጉሙዝ ክልልና በአዊ ብሔረሰብ ዞን ድንበር ግጭት እንዲነሳ የሚሰሩ የአዊ ዞን አመራር አካላት መኖራቸውን በርካታ ሰላም ወዳድ የአገው ሕዝቦች እየገለጹ ቆይተዋል። አገው ሚዲያም ይህንን ስራ የሚሰሩ አካላትንና ወደፊት ሊፈጸም የታቀደውን እቅድ ከወራት በፊት በተደጋጋሚ ዘግቦ ነበር። የተሰጠውን ኃላፊነት በመጠቀም ሀገርንና ህዝብን ከማገልገል ለግል ጥቅሙ ሲል የሚሯሯጠው አመራር የህዝብን ሀብት ለግሉ ለማድረግ በተለያዩ አካባቢዎች የተለያዩ ግጭት ጠማቂ ቡድኖችን አደራጅቶ ለዘመናት ተከባብሮ የኖረውን የጉሙዝና የአገውን ህዝብ እርስ በርስ ለማጋጨት ሴራ ሲያዘጋጁ የነበሩ አካላት ምኞታቸው ተሳክቶላቸው በቤንሻንጉል ጉሙዝ ክልል በመተከል ዞን በዳንጉር ወረዳ ጉብላክ፣ ማንኩሽና በተለያዩ አካባቢዎች ከፍተኛ ቁርኝትና ግንኙነት ባላቸው በጉሙዝ ብሔረሰብና ባገው ብሔረሰብ ዘንድ መካ ክል ግጭት ተነስቶ በሁለቱም ወገን የበርካታ ሰዎች ህይወት ማለፉን ላገው ሚዲያ ታማኝ ምንጮቻችን አብራርተዋል። ለዚህም ለእርሻና ለቀን ሰራተኝነት በማለት ከተለያዩ የአማራ ክልል አካባቢዎች ልዩ ተልዕኮ ከተለያዩ አካላት ተቀብለው የገቡ አካላት ከፍተኛውን ድርሻ እንደሚይዙ የአገው ሚዲያ ምንጮቻችን ገልጸዋል። አገው ሚዲያም ከዚህ በፊት ከአማራ ክልል ከተለያዩ ዞኖች ለፋኖ የስለላ ስራ መተከል ዞን እየገቡ መሆናቸውን ዘግቦ ነበር። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ታሪካዊ ሲል የጠራውን ጠቅላላ ጉባኤ አካሂዶ አቶ አምዶም ገብረስላሴን የመድረክ ሊቀመንበር ሲያደርግ ፕሮፌሰር መራራ ጉዲናን ምክትል ሊቀመንበርና የውጭ ጉዳይ ኃላፊ አድርጎ መምረጡን ገልጿል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ታሪካዊ ሲል የጠራውን ጠቅላላ ጉባኤ ሰኔ 21 ቀን 2017 ዓ ም አካሂዱ አዲስ አመራር መምረጡንም ይፋ አድርጓል። በሀገራችን ኢትዮጵያ ብቸኛው ቀዳሚ የብሔር ብሔረሰቦች የፖለቲካ ጥምረት እንደሆነ የገለጸው መድረክ 17ኛ መደበኛ ጠቅላላ ጉባኤውን በተሳካ ሁኔታ በማካሄድ የውስጥ መነቃቃቱን የሚያበስር ወሳኝ እርምጃ እንደወሰደም አስታውቋል። በግንባሩ ጽህፈት ቤት የተካሄደው ጉባኤ አዲስ አመራር በ መምረጥና ስትራቴጂካዊ አቅጣጫ በማስቀመጥ መጠናቀቁን ማሳውቋል። አዲስ የተመረጠው አመራር ወጣት አመራሮችን ከተሞክሮና ልምድ ካካበቱ አንጋፋ ፖለቲከኞች ጋር በስትራቴጂካዊ ቅንጅት ያካተተ እንደሆነና ይህም መድረክ የኢትዮጵያን ውስብስብ ፖለቲካዊ ተግዳሮቶችን በብቃት እንዲወጣ የሚያስችል መሆኑን ባሰራጨው መረጃ አመላክቷል። አዲሱ የሥራ አስፈጻሚ ኮሚቴ አባላት በመሆን የተመረጡትም አቶ አምዶም ገብረስላሴ መድረክ የመድረክ ሊቀመንበር፣ ፕሮፌሰር መራራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ፣ አቶ ሱልጣን ቃሲም ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ፣ ወይዘሮ መርየም ሐሰን ምክትል ሊቀመንበርና የፋይናንስ ጉዳይ ኃላፊ፣ አቶ ሙላቱ ገመቹ ተቀዳሚ ምክትል ሊቀመንበርና የህዝብ ድርጅት ኃላፊ፣ አቶ ለገ ሰለንቃሞ የመድረክ መድረክ ጽሕፈት ቤት ኃላፊ አቶ ደስታ ዲንቃይ መድረክ ምክትል ጽሕፈት ቤት ኃላፊ ሆነው ተመርጠዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ፣ አረና ትግራይ ለዲሞክራሲና ለሉዓላዊነት አረና ፓርቲ፣ የኦሮሞ ፌዴራሊስት ኮንግረንስ ኦፌኮ ፓርቲ፣ የሲዳማ አርነት ንቅናቄ ሲያን ፓርቲና የአፋር ሕዝብ ፍትህና ዲሞክራሲ ፓርቲን በአባልነት አቅፏል። ሰኔ 22 ቀን 2017 ዓ ም በአዲስ አበባ ከተማ በለሚኩራ ክፍለ ከተማ የደስታው ሆቴል ባለቤት አቶ ደስታው በጥይት መገደሉ ተሰምቷል። በአዲስ አበባ ከተማ አስተዳደር በለሚኩራ ክፍለ ከተማ ወረዳ 13 ወሰን አካባቢ በአቅም ግንባታ መስሪያ ቤት ጎን ሳህል ሆቴል አጠገብ በጥይት እጅግ አሰቃቂ ግድያ መፈጸሙን የአይንማኞች ለአገው ሚዲያ አረጋግጠዋል። ሰኔ 22 ቀን 2017 ዓም ምሽት 2 ሰዓት ላይ የቀድሞ አንቦበር ሆቴል ያሁኑ ደስታው ሆቴል ባለቤት አቶ ደስታው አበባው ባልታወቁ ሰዎች በተተኮሰባቸው ጥይት የራስ ቅላቸውን ተመትተው ሕይወታቸው አልፈዋል። ድርጊቱ ከተፈጸመ ከአንድ ሰዓት በኋላ ፖሊስ ወንጀል ወደ ተፈጸመበት ቦታ የደረሰ መሆኑን ያረጋገጡት እነዚያ አገው ሚዲያ ምንጮቻችን በዋና መንገድ እንዲሁም ባለስልጣናት በሚኖሩበት አካባቢ ከአራት ያላነሰ ጥይት ሲተኮስና በሀገሪቱ ዋና ከተማ እንዲህ አይነት ውንብድና ሲፈጸም ፖሊስ በፍጥነት ባለመድረሱ በጸጥታው አካል ላይ ያላቸውን ቅሬታ ገልጸዋል።

መቀንጨርን ለማስቀረት የተቋቋመው የሰቆጣ ቃል ኪዳን መርሃ ግብር ውጤት እያስገኘ ነው ተባለም። የሰቆጣ ቃል ኪዳን ስምምነት የመቀንጨር ችግርን በ2022 ዓ ም ሙሉ በሙሉ ለማጥፋት ዓላማ ያደረገ መርሃ ግብር ነው ቢባልም ለውጥ ግን እያስተዋልን አይደለም ሲሉ የአካባቢው ነዋሪዎች ተናገሩ። መርሃ ግብሩ ስርዓተ ምግብ ለኢኮኖሚ ልማት ያለውን አስተዋጽኦ በመገንዘብ መንግስት ለሰብአዊ ልማት ያለውን ቁርጠኝነት ያረጋገጠበት እንደሆነም በስፋት ይነሳል። በአሁኑ ጊዜ መርሃ ግብሩ በበርካታ የአማራ ክልል ወረዳዎች እየተ ተገበረ ይገኛል። ሲሉ የመንግስት አካላት ይገልጻሉ። ወይዘሮ መብራት የሽመላሽ በዋግምራ ብሔረሰብ አስተዳደር ዳህና ወረዳ የዜሮ 23 ቀበሌ ነዋሪ ናቸው። የሰቆጣ ቃል ኪዳን መርሃ ግብር ተጠቃሚ መሆን ከጀመሩ ሶስት ዓመታት እንዳስቆጠሩ ተናግረዋል። ወይዘሮ መብራት የሽመላሽ የሰቆጣ ቃል ኪዳን መርሃ ግብር ስራ ከጀመረ ጀምሮ ልጆቻችን የተመጣጠነ ምግብ ማግኘት ችለዋል ማለታቸውን የአማራ ኮሚኒኬሽን ዘግቧል። ስለተመጣጠነ ምግብ አዘገጃጀትና አመጋገብ በባለሙያ የተደገፈ ግንዛቤ እየተፈጠረላቸው እንደሆነ ወይዘሮዋ ገልጸዋል። የመንግስታቱ ድርጅት በአማራ ክልል የረድኤት ሠራተኛ መገደሏን ተከትሎ ድርጊቱን አወገዘም። የድርጅቱ ሰራተኞች ከለላ እንዲሰጣቸውን በአጽንኦት ጠይቋል። በአማራ ክልል ሰሜን ወሎ ዞን አንጎት ወረዳ በመንግስት ኃይሎችና በአካባቢ በሚንቀሳቀሱ ታጣቂዎች መካከል ተከስቶ በነበረው ግጭት በተካሄደ የተኩስ ልውውጥ በከፍተኛ ሁኔታ ቆስላ ላይ የነበረች የረድኤት ድርጅት ሰራተኛ ማህሌት ስጦታው አበራ መሞቷን አስታውቋል። የማስተባበሪያ ቢሮ ሰኔ 19 ቀን 2017 ዓም ባወጣው መግለጫ ማህሌት በተኩስ ልውውጡ ጉዳት የደረሰባት በአካባቢው የእርዳታ እህል አቅርቦት የሚያስፈልጋቸውን ሰ ች በተመለከተም መረጃ እያሰባሰበች በስራ ላይ በነበረችበት ጊዜ እንደሆነ ተገልጿል። ኃላፊዋ ቢባቶ ዋኖፎን ለተጎጂ ቤተሰቦችና ባልደረቦቿ ባስተላለፉት የሀዘን መግለጫ የተሰማኝን ጥልቅ ሀዘን የማስተላለፈው ለሟች ቤተሰብ እና በኢትዮጵያ ውስጥ ለሚገኙ የሰብአዊ ረድኤት ሰራተኞች ነው ሲሉ ገልጸዋል ንጹሐን ዜጎችንና ለተቸገሩ ሰዎች እርዳታ ለማቅረብ የሚጥሩ ሰራተኞቻችንን ከጉዳት ለመጠበቅ ሁሉም እርምጃዎች ሊወሰዱ ይገባል ሲሉ ገልጸዋል። ዘገባው የቮይስ ኦፍ አሜሪካ ነው። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጣይ ፕሮግራም እስከምንገናኝ መልካሙን ሁሉ ተመኘን።